ከአያሌ ምዕተ ዓመታት ይኖርበት ከነበረው ከአንድ ታላቅ ገዳም ተዘርፎ በአውሮፓ ገበያ የተሸጠው ልዩ ቅርስም ለ1400 ዓመታት በላይ ተጠብቆ የቆየው ታላቁ አስደናቂው ምስጢር ምንድን ነው? በርካቶች የዓለም ተመራማሪዎችን የገዳሙን የመግቢያ በሩን ቁልፍ ሊያገኙ ዋትተዋል። በጉዞ ማስታወሻዬ ይህ ልዩም እጅግ አስደናቂ ምስጢር እንፈታዋለን። ሰላም ጤና ይስጥልን፣ ውድ የፈለገ ጥበባት ተከታታዮቻችን እንደምን ሰነበታችሁ? እንደሚታወቀው ፈለገ ጥበባት የተለያዩ ሐሳቦችን ለአንባቢ ለአድማጭና ለተመልካቾቻችን በሚመጥን መልኩ የምናቀርብበት የዩትዩብ ቻናል ነው። ፕሮግራሞቻችንን ላይክ፣ ሳብስክራይብና ሸርም በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ በትህትና እንጠይቃለን። የተቀደሰው ደሴት። ወደዚህ ያልተለመደ የምድር ጥግ የሚመስል ቦታ ለመጓዝ አስብ በአንድ ጭጋጋም ማለት ከሰሜን ተራሮች ባሻገር በረዶ ከሚፈላበት አካባቢ አንድ ያደራ ቃልን በማስታወስ ነበር። ምናልባት የተሰወረውን ለመግለጥ፣ የታሰረውንም ለመፍታት፣ የተቆለፈውንም ለመክፈት ለሚደረግ የታሪክ አሰሳ በዋናነት ከሚስጥራቱ ለመዝገን ከተፈለገ ዘመናትን ያስረጁ ድንቅ ከባህር ላይ የጸናን ገዳም መጓዝ ግድ ይለናል። ይህ የሚስጥር ማህደር የተቀደሰው ደሴት ዓለም በእጅጉ ከሚፈልገው ድንቅና ሚስጥራዊው የቃል ኪዳኑን ታቦት ለበርካታ ምዕት ዓመታት በልቡ ቀብሮ ለዘመናት ሸሽጎ ለትውልድ አስረክቧል። በደሴቲቱ ኮረብታማ ጫፍ ላይ ቀደሙ አይሁዳውያን አማካኝነት የደም መስዋዕት የሚቀርብበት ስፍራ ምን እንደነበረ ዛሬም በቦታው ያሉ ቅርሶች ሕያው ምስክሮቻቸውንም ይሰጣሉ። የጉዞ ዕቃዎችንም ሸካክፌ ሰሜን ተራሮች ስር የተቀበልኩትን አደራ በአእምሮዬም ሰንቄ ቦርሳዬን በጀርባዬ አንግቼ በሌሊት ከማደሬ ወጣሁ። ካንድ ወዳጅ ጋር ለጉዞ ወደ ተከራየናት አነስተኛ የሞተር ጀልባ ማቅናን። በድንግዝግዝታው ሌሊት የባህር ዳርን ጎዳና በውብ ዘንባቦች ታጅበን ከጣና በኩል በሚነፍሰው ነፋስ እየማግን የአስፋልቱን ጠር ይዘን ወደ ወደቡም አቀናን። ከሐይቁም በኩል ጥግ ጥጋቸውን ይዘው የሚጮኹ ቁራሪቶች ይሰማሉ። ነፋሻማ አየር ውሃውን እየናጠ ጀልባዋ ከቆመችበት አነስተኛ ወደብ አካባቢ ካለው ኮንክሪት ጋር እየተራተመም ይመለሳል። የጨረቃዋና የከዋክብቱ ብርሃን እንደ ጸዳይ አበባ በሰማዩ ላይ ፍክት ብሎም ይታያል። ከአነስተኛው ወደ ጠርዝ ቁሜ አይኖችን ወደ ሐይቁ አቅጣጫ ወረውራለሁ። የሐይቁን ልብ ንፋሱ ሲገርፈው ከሰማዩ የወረደው የጨረቃዋ ብርሃን በጣና ላይ ዚግዛግ እየመታም ይብረቀረቃል። አይኖችንም ወረወርኩኝ። ጠርዙ የማይታይ የጨለማ በርኖስ በሐይቁ ላይ ጸንቶም ይታያል። ከናጌብ በኩል የሚወረወረው ንፋስ ከተከዝኩበት የተፈጥሮ ፍቅር መንጭቆ ሲያወጣኝ ሳይነጋ ጉዟችንን ጀምር የሚል የጀልባዋ ባለቤት ድምፅ በደረቁ ሌሊት ማስተጋባ ወደፊት ከሦስት ሰዓት ከ30 እስከ አራት ሰዓት ላሜራ በተሠራች አነስተኛ ጀልባም ተጭነን አስደናቂውንናም። አረንጓዴውን በጣና ሐይቅ የድንጋይ ሽበት የተሞላውን መገድ ማለፍም ግድ ይለናል። እኛ ካለንበት በቅርብ ርቀት ውስጥ ታላቁ የሆነው የአባይ ወንዝም አልፎ ይሄዳል። ነጭ አባይና ጥቁር አባይ ወንዞች በኢትዮጵያም ረጅም የዝናብ ወቅት ስለሚሞሉም ጥቁር አባይን በማጥለቅለቅ የሰሜኑን አቅጣጫ ተከትለው ቁልቁል ወደ ግብፅም ያመራሉ። ይህም የአባይ ወንዝ የጣናና ሐይቅን ሲያልፍ ፍጹም በተረጋጋ መልኩ ሳይቀላቀሉና ሳይዋሃዱ በአንድ የተፈጥሮ ቦታ ተገናኝተው ይተላለፋሉ። ይህንንም ያየው የአገሬው ሰው አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ዘላለም ሄደበት በማለት በልዩ ስነ ቃላቸው ይገልጻሉ። ይህንን የውብ ተፈጥሮ ተፈጥሯዊ ሚስጥራቸው ካልተፈታው የአባይና የጣና ውሃዎችን ባሰብኩም ጊዜ ነብዩ ሶፎንያስ በምዕራፍ ሶስት ያለውን መልእክት አስታወስኩኝ። ከኢትዮጵያ ወንዞች ማዶ እየተበተኑትን እቀበላለሁ፣ እነርሱም መስዋዕትን ያቀርቡልኛል ይላል። ይህንንም ባሰብኩ ጊዜ ሶፎንያስ ሆይ አልኩኝ በልቤ ለመቼ ይሆን ይህንን ትንቢት የተናገርከው? መቼ ይሆን የተበታተን ነው የምንሰበሰብበት መስዋዕታችን የሚያደርግበት የሚያለቅሱ የራሔሎች እምባ የሚታበስበት በጣይርና በሞት ያሉ ወገኖቼ ነፃ የሚወጡበት ጊዜው ደርሷል ወይስ ገና ነው? አልኩኝ በልቤም። የጀልባዋ ሞተር ሲንተፋተፍ ከሄድኩበት የሀሳብ ጉዞም ተመለስኩኝ። ሊነጋጋ ባለ ድንግዝግዝታ ጨለማ የሐይቁን ደረት እየሰነጠቅን ጉዞ ወደፊት ተያያዝ ነው። ከተወሰኑ ማይል ጉዞ በኋላ ሰማዩ ረጃጅም ክንፎች ባሏቸው በተራቡ የሚጫጫሁ የባህር አሞሮች አደን ሊያድኑም ከባሕሩ ተወርውረው በሹላፋቸው ቁልቁል ይገባሉ። ከሩቅ ስመለከት ዝንብ የመሰሉ ከደንገል የተሰሩ ትናንሽ ጀልባዎች ላይ የተቀመጡ አሳ አጥማጆች መረቦቻቸውን ሲጎትቱም ተመለከትኩኝ። ይህንንም በተመለከትኩ ጊዜ የነብዩ የኢሳይያስ መልእክትንም አስታወስኩ። በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልክተኞች ከባህር ላይ ደንገል መርከቦችን በኋላ ላይ ለምትልክ ምድር ወዮላት፣ ሚላል የደንገል ጀልባዎችን እየተመለከትኩ ነቢይ ሆይ አልኩኝ። መቼ ይሆነ የዚህ የሺ ዓመታት ትንቢት ፍጻሜው? ወዮታው ለደረሳት ምስጊና ሀገር የወዮታዋ ማብቂያ የምጧ ፍጻሜ መቼ ይሆን? የመከራዋ ጅማሮውን አየን፣ ፍጻሜዋ ግን ለመመልከት አልታደልም። ስትወድቅ ለማንሳት ተሳንን፣ ምጧን ማዋለድም አቃትን። ለሕመሟ ማርከሻ ለቁስሏ መፈወሻ መድኃኒትም አጣን። ኦ ነቢዩ ሆይ ትንሣኤዋንም ንገረን እንጂ አልኩትም ከሚወዛወዘው ጀልባ እየዘለለ የሚገባ ውሃም ሲያረጥበኝ ከሀሳቤ ነቅቼም አንጋጥጬ በሰማዩ ያለ ከልካይ የሚበሩም አዕዋፋትንም መለከት ጀመረ። የምሄድበትን ጉዳይ ለበርካታ ዓመታት በጣና ውስጥ የምንኩስና የሕይወት ከሚኖሩ ታሪክ አዋቂዎች በቀር ለዘመናት ሚስጥር የሆነ ነገር ነው። ከሰዓታት በኋላ ከርቀት ስመለከት ደሴቱ ከለምለም ዛፎችና ከማይበሉ አረፋ ከሚደፍቃቸው አረጋዊ የበሰሉ ሽበታም የዘር ድንጋዮች በቀር ሌላ ምንም ያለበት አይመስልም። እየተጠጋንም ስንሄድ ይበልጥ የሚስብ ውብ እየሆነ መጣም። በሐይቅ ዳርቻ ያሉት ገደላማ ቦታዎች ጥቅጥቅ ባሉ ቋጥኞችና ዛፎች የተሸፈኑ ሲሆን ለምዕት ዓመታት ከታሪክ ሲቋደሱ የነበሩ አስደናቂ ባለግርማ ግርማ ሞገስ ዛፎችም ይታያሉ። ከሶስት ሰዓታት በላይ በሐይቁ ላይ ከተጓዝን በኋላ እጅግ ሚስጥራዊ ከሆነው ብሉያትን ከአዲሳቱ ጋር ያቆራኘው የኢትዮጵያውያን የሚስጥር ዶሴ ያከማቸው በትውልድ መፈራረቅ ያልደበዘዘው በዘሩ ሁሉ ከብሮና ተጠብቆ የቆየውን ድንቅ ገዳም ስመለከት ልቤ ሐሴት አደረገች። ከገዳሙ መግቢያ ቁሜ የተጓዝኩበትን ዳሩ የማይታይ ሐይቅን እመለከትም ጀመረ። ከጥቅጥቁ ደን ነጫጭ አዕዋፋት በመውጣት በጣም ዝቅ ብለው ከበረሩ በኋላ ጸጥ ብሎ በረጋ ውኃ ላይ በእግሮቻቸው ተንሸራተው ሲያርፉ ልዩ የሆነ ክስተትን ይፈጥራል። ቦርሳዬን በጀርባዬ ሚስጥሬንም በልቡናዬ ከረጢት ቋጥሬ ወደ ታላቁ ጣና ቂርቆስ ገዳም ገባሁ። ከሰሜኑ ተራራ ስር በረዶ ከሚፈላበት ቦታ የተቀበልኩትን አደራ እዚህ አገኘው ይሆን ብዬ ጠይቅ ጀመረ። ብዙ ሐሳቦች፣ ብዙ ፍለጋዎች፣ ብዙ ድካሞች፣ ብዙ ውጣ ውረዶች እንደሚያጋጥሙኛ ቃለው። ነገር ግን አደራዬን እፈጽም ዘንድ ሁሌም በእውነት መንገዱ አትታለሁም። ከሰሜኑ ተራራ ስር በረዶ ከሚፈላበት ቦታ የተቀበልኩትን አደራም ከዚህ አገኘው ይሆን የሚል ሐሳብ ውስጥ ወደኩኝ። ከብሉይ ኪዳን ዘመን አንስቶ እስካሁን ድረስ በኢትዮጵያ የትውፊት ልብ ውስጥ ተሸሽጎ የቆየው ታቦቱና ነገረ ሚስጥራቱ አሁን ለመገለጥ ጊዜው ደርሷል ማለት ነው አልኩኝ በልቤ። ታላቁ ጣና ቄርቆስ የአባቶችና የእናቶች አንድነት ገዳም ፊት ለፊት ይመለከተዋሉ። ሳድባራት ወገዳማት ጣና ቄርቆስ የአባቶችና የእናቶች አንድነት ገዳም በደቡብ ጎንደር ሀገረ ስብከት በደራ ወረዳ በጣና ሐይቅ ውስጥ ከሚገኙት ጥንታዊና ታሪካዊ ገዳማት አንዱና ቅዳማዊው ሲሆን የተመሠረተውም ከክርስቶስ ልደት በፊት በ982 ዓመት ወይም ደግሞ ዓለም ከተፈጠረች 4518 ዓመት ዓለም የንጉሥ ሶሎሞን ልጅ ቀዳማዊ ምንሊክ ከእስራኤል ታቦተ ጽዮንን አጅበው በታቦተ ጽዮን መሪነት በፈቃድ እግዚአብሔር የመኳንንት ልጆች፣ ታቦተ ጽዮንን የሚያገለግሉ ካይናት እንዲሁም ከሌዋውያን በጠቅላላ ብዙ ሺህ ሕዝብ አስከትሎ ወደ ደሴቲቱ በመምጣት ይህንን ታላቅ ገዳም መሰረተው፣ ይለናል ጥንታዊ ታሪኩ። በዚያን ወቅትም የቦታውን ስም ሳፍ ጽዮን መካነ ሳይል በማለት እንደሰየሙት ታሪክ ይነግረናል። እስራኤላውያን ካህናት ታቦተ ጽዮንን ከዚህ ገዳም ሲያስቀምጡ አብሮ የመጣው ሕዝብ ከባይር ውጭ ባለው ስፍራ ስላሰፈሩት እስከ ዛሬ ድረስ በደቡብ ጎንደር ነገደ እስራኤል በመባልም ይጠራል። ከመጡት እስራኤላውያን ካህናት መካከል የሊቀ ካህናቱ የሳዶቅ ልጅ አዛሪያስ ይገኝበታል። ካህኑ አዛሪያስ አምልኮተ እግዚአብሔር መስዋዕተ ኦሪትን ካስፋፋ በኋላ ከዚህም ዓለም በሞት ሲለይ በጣና ቂርቆስ ደሴት ላይ ነበረ መካነ መቃብሩም ያረፈው። መካነ መቃብሩ የቃል ኪዳኑ ታቦት ድንኳን ካረፈበት ምስራቅ አቅጣጫ ሁለት የድንጋይ ቋጥኞች መካከል ይገኛል። ዛሬ ድረስ የአዛሪያስ መቃብር በመባል ይታወቃል። ታናቂ ቅዱስ ቤተክርስቲያን ከገዳሙ ከፍተኛ ቦታ ላይ የተሰራ ሆኖ የቃል ኪዳኑ ታቦት ጸላተ ሙሴ ከረፈችበት ቦታ ምራባ አቅጣጫ በቅርብ ርቀትም የቤተ የቤተክርስቲያን ቅርጽ አራት ማይዘን የሆነበት ምክንያት የቃል ኪዳኑ ታቦት ድንኳን አምሳያ እንደሆነ መነኩሳቱ ይናገራሉ። ጎሪትን አዲስ ኪዳንን ለመጀመሪያ ጊዜ የተሰበከበትና የጸላተ ሙሴ ማደሪያ የሆነው ሳፍ ጽዮን ደብረ ሳይል ወይም የዛሬው ጣና ቂርቆስ አንድነት ገዳም እናታችን ቅድስ ድንግል ማርያም በስደት ዘመኗ አረጋዊ ዮሴፍና ቅድስት ሶሎሜ አስከትላ በመልአኩ ኡራኤል መሪነት ከዚህ ታላቅ ገዳም ሶስት ወር ከአስር ቀን ከልጇ ጋር ተቀምጣለች። እመቤታችን ቅድስ ድንግል ማርያም በዚሁ ታላቅ ገዳም ሳለች የመራት የነበረው መልአኩ ለዮሴፍ በሕልሙም ሄሮድስ ስለ ሞተ ህፃኑና እናቱን ይዘ ተመለስ በማለት ሲነግረው ዮሴፍም ወደ ህፃኑ በመቅረብ ጸና በደመና በደመና ጫናት በማለት ገዳሙ እና የሐይቁ መጠሪያ ስም ጣና በመባል እንደቀረ ታሪክ ይናገራል። በዚህ እጅግ አስደናቂ የሆነ ታሪኩ ብዛም ያልተጠናው ገዳም ከ325 እስከ 335 ዓ ም በነገሱት ይዛናና ሳይዛና ዘመነ መንግሥት የኢትዮጵያ ብርሃን ተብለው የሚጠሩት አቡነ ሰላማ ከሳቴ ብርሃን ከነገሥታቱ ጋር ወደዚህ ቦታ በመምጣት የመጀመሪያውን የክርስትና እምነት ግዝረትን ሽረው ጥምቀትን፣ መሥዋዕተ ኦሪትን ሽረው አማናዊ ክርስቶስ ሥጋና ደም በመሰዋትም የክርስትና እምነትን አጽንተውበታል ይለናል ታሪክ። እጅግ የሚያስደንቀው አቡነ ሰላማ ጥምቀትን ብቻ ሳይሆን አምልኮት እግዚአብሔርን የሚፈጽሙበትን ታቦተ ሕግ በቦታው አራት ጽላት በመቅረጽ በዛን ጊዜ እምነቱ ይስፋፋባቸው ወደ ነበረው አገራት በትግራይ አክሱም ሲሆን፣ በጎንደር ጣና ቂርቆስ፣ በጎጃም መርጦለ ማርያም፣ በወሎ ተደባበ ማርያምን በማስተከል ሁሉንም ታቦታት ታቦተ ጽዮን በማለት እንደሰየሟቸው በቦታው ያለው ታሪክም ያትታል። አቡነ አረጋዊና አጼ የገብረ መስቀል ወደዚህ ታላቅ ገዳም በመምጣት በረከትን አግኝተውም ተመልሰዋል። ኢትዮጵያዊው ሊቅ ቅዱስ ያሬድ በገዳሙ ለአምስት ዓመታት በመቀመጥ ምልክት የሌለውን ድጓ ጽፎ ለገዳሙም አበርክቷል። እጅግ አስደናቂ ታሪክ ያላቸውን ልዩ የከበሩ ንዋየ ቅድሳትን እመለከታለሁ። ነገር ግን ሐሳቤ፣ ፍለጋዬ፣ ምኞቴ ከአንድ ቦታ ላይ ነበረ። እሱም በአንድ ወቅት ከሺህ ዓመታት በፊት ከእስራኤል የመጣችው የቃል ኪዳኗ ታቦትና ሌሎች ሚስጥራቸው ያልተነገረ ልዩ ቅርሶች ተቀምጦበት ነበር ተብሎ ወደሚታመንበት ገደል ጫፍ እስኪደርስ ድረስ ጓጉቻለሁኝ። በዚህ እጅግ አስደናቂ ገዳም ውስጥ አምስት አይነት የኦሪት መሰዊያዎች፣ በኦሪት ይሰዋበት የነበረው የድንጋይ መንበር፣ ቅዱስ ያሬድ የጻፈው ድጓም፣ ከዕብራይስጥ ወደ ግዕዝ የተተረጎመ የግዕዝ መጽሐፍ ቅዱስ፣ የአቡነ ሰላማ የእጅ መስቀል፣ ንግሥታት ሲነግሱ የመታ የነበረውም ከነሐስ የተሠራው ነጋሪትና ቀንደ መለከት የሰለሞን የእጅ መታጠቢያ የነበረው ከብርጭቆ የተሰራ ከፄ ገብረ መስቀል የክብር አልጋ፣ የቅዱስ ያሬድ ካባ፣ ተጣጣፊ የሆነ ከ30 እስከ 40 ስዕላትን የያዘ የብራና ስዕሎች፣ የእመቤታችንና የጌታችን የእግር ዱካ፣ እንዲሁም አብራ የመጣችው የአህያ የእግር ኮቲ፣ ነገስታት ከአይናት ይገለገሉባቸው የነበሩና በስጦታ መልክ ያስቀመጧቸው ዘውዶች መስቀሎችና ዘጠኝ ስውር ቤተ መቅደሶች በዚህ ታላቅ ገዳም ከሚገኙት መካከል ጥቂቶቹ ናቸው። ሌላው በስድስተኛው መቶ ክፍለ ዘመን በመንፈስ ቅዱስ አነሳሽነት የተነሳው ኢትዮጵያዊ ሊቅ ቅዱስ ያሬድ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተሰቀለበትና ዓለምን ስላዳነበት ክብሩ ቅዱስ መስቀል ያለው ትልቅ አክብሮትና አድናቆት ሲገልጽ በመስቀል ገነትን ከፈተ በማለት ገልጾታል። ለቅዱስ ቤተ ክርስቲያናችን መሰረት የሆነው ቅዱስ ያሬድ ለጣና ቄርቆስ ገዳም ካበረከታቸው ነዋየ ቅድሳት አንዱ መስቀለ ያሬድ እየተባለ የሚጠራው መስቀል ለአያሌ ምዕተ ዓመታት ይኖርበት ከነበረው ከጣና ቄርቆስ ገዳም በደርግ ዘመነ መንግሥት 1983 እስከ 1984 ዓ ም በነበረው ጦርነት አጋጣሚ በታጣቂዎች ከተዘረፈ በኋላ አውሮፓ ገበያ ውስጥ ተሽጦ ከአንድ የውጭ ቅርስ ሰብሳቢ ዘጋ የተገኘ ነበረ። በዚህም አጋጣሚ ሚስተር ዣክ መርሴ የተባሉ ግለሰብ ይህንን ልዩና ውድ ቅርስ በአንድ ወቅት ታይተውትና ጎብኝተውት ስለነበረ በኢትዮጵያ ቅርስና ጥበቃ ማስታወቂያ ኮሚቴ አማካኝነት በድርድር ግንቦት 26 ቀን 2001 ዓ.ም. መስቀሉ ከሀገር ከወጣ ከአሥራ ስምንት ዓመታት ቆይታ በኋላ ፈረንሳዊው ሚስተር ዣክ መርሴ መስቀሉን በጊዜው ለነበሩት ጳጳስ አቡነ ጳውሎስ አስረክበዋል። እጅግ አስደናቂ የሆኑ ሻመታትን ያለፉ ድንቅና ልዩ ቅርሶችን ብመለከትም ሐሳቤ፣ ምኞቴ፣ ፍላጎቴ አሁንም ከሰሜኑ ተራራ ስር በረዶ ከሚፈላበት ቦታም የተቀበልኩትን አድራ ከዚህ ያገኘው ይሆን የሚለው ጥያቄ ነው። ከብሉ ኪዳን ዘመን አንስቶ እስካሁን ድረስ በኢትዮጵያ የትውፊት ልብ ውስጥ ተሸሽጎ የቆየው ነገር ነገረ ታቦቱን ጨምሮ ያልተነገረው ሚስጥር አሁን ለመገለጥ ጊዜው ደርሷል ማለት ነው እላለሁ። በአንድ ወቅት ከሺህ ዓመታት በፊት ከእስራኤላውያን የመጣቸው የቃል ኪዳኗ ታቦትና ሌሎች ሚስጢራቸው ያልተነገረው ልዩ ቅርሶች ተቀምጠውበት ነበረ ተብሎ ወደሚታመንበት ገደል ጫፍ ልዩ ቦታ ሊመራኝ፣ ሊጠቁመኝና ሊነግረኝ የፈለገ ሰው ብፈልግም አጣሁኝ። አዝኝና ተክዤ እጅግ በሐሳብ ተመለቸ እያለ በድሜ የጠኑም እጅግ አረጋዊ የሆኑ መነኩሴ ፊት ለፊት አያቸዋለሁኝ። አረጋዊውን አባት ቀረፍኳቸው። በመስቀላቸው ተባረኩና በነተበ የአቦጀዴ ጨርቅ የተጻፈም የኤብራይስጥ መልእክት ከደረት ኪሴ አውጥቼም ሰጠኋቸው። ከድሜ ብዛት የፈዘዙና የደነገዙ ዓይኖቻቸውን ለመግለጥ እየሞከሩ በነተበው አቦጀዴ ጨርቅ የተጻፈውን መልእክት ለመመልከት ሞከሩ። ቀና ብለው ተመለከቱኝ። ደገኛው አባ ሲኖዳ ደናናቸውን በማለት ጠየቁኝ። በሚንቀጠቀጥ ድምፃቸው ናበል ተከተለኝ የተሰወረውን ቤተ መቅደስና ትክክለኛዋን የታቦቷ ማደሪያ የነበረችበትን ቤተ መቅደስ ያሳይ ዘንድ ና ተከተለኝ ብለው ቁልቁል ወረዱ። ይህ ፈለገ ጥበባት ነው። ያላችሁን ሐሳብ፣ አስተያየት፣ ጥቆማ በሐሳብ መስጫ ሳጥን ታስቀምጡልን ዘንድ በትህትና እንጠይቃለን።